እንዴት ነው የሸወድከኝ? ምን አደረኩኝ? መስቀልና ፎቶውን እንዴት ነው ትልቅ ነገር እንደፈለጋችሁት። ለምንድን ነው ያልነገርከኝ? እኔም እኔም አላወኩም ነበር። እኔን አላወኩም ይለኛል። የአንተ መጫወት አሉን። ይቅርታ በጣም ተምቹ፣ እኔንም ሸውደውኛል። አንተ ይቅርታ አትበልኝ። እገልላለሁ ሁለቱም ሹ፣ በጣም ተሻልኩ በቃ። እንደውም ሊሄድ እንዴ፣ ምን ሆነሻል ባዩሽ? ምን ሆንኩኝ እንዴ? የመጣሽው ደርሰሽ ለመመለስ ነው እንዴ? እኔ እንጃ፣ ለምን ነበር የመጣሁት? እስኪ ነይ ተረጋግተን ገብተን እንነጋገር። አይ፣ ሊሄድ ግድ የለሽም ባዩሽ፣ ተረጋግተን እናውራ። ልቃቀኝ፣ ሊሄድ ቤት ነው የሚሻለው። እዚህ ድረስ መተሽ በደንብ ሳናውራ እንዴት ነው የምትሄጅው? መስፍን፣ በሩ ልቃቅልኝ። ምንድን ነው ያልኩህ? በሩ ልቃቅልኝ አልኩህ እንዴ! እኔ ያደግኩት በአባት እጅ ነው። የእናት እቅፍ ምን እንደሚመስል አላውቅም፣ እናት። እናንተ ደግሞ በተቃራኒው ያደጋችሁት በእናታችሁ እቅፍ ነው። ሀና ምን እያልሽ ነው? እናት ብትከሳም ብጠቁርም፣ መልካም ብትሆንም መጥፎ፣ እናት ያው እናት ናት። ደግሞ እናት ካለው ሰው በላይ እድለኛ የለም። አሁን ግን ነገሩ የገባኝ መሰለኝ እኔ ምንም አልገባኝ። እንዴት ነው የማላለቅሰው ልጄ እንጂ ያገኘኋት ብዬ ደስታ የመጣት እንደዚህ ሁለት ሰዐት እንዴት ነው የማላለቅሰው? የኔ ዓለም እናንተ ናችሁ። አይደለም አንድ ሀና ዓለምን ሁሉ ልሰዋላችሁ። ይችላሉ አንቺ ያልገባችሁ ይሄ ነው ሀና ከዓለም ትበልጣለች። ሀናን አይደለም የወለዳ አንጀት ይቅርና እኛ ወጣቶቹ እንኳን የምንሰፈሰፍላት አይነት ልጅ ናት። ለምንድነው የምታሳዝኝ? ለምንድነው ሰራተኛ የማትነስ? ለምንድነው ወጣትነት የምታስታውሽ? ለምንድነው ልናገርሽ ስላፊ የሚያያዝብንም አልነበሩም። እይ እኔ ምን አደረግኩኝና ብቻ፣ እሱ እንታ። አንቺ ግን በጣም የበሰለች ልጅ ነሽ። ሰው ሳይነግርሽ የሰውን ጭንቅላት የምትረጂ ለሁሉ ነገር መፍትሄ ያለሽ፣ በጣም ነው የማመሰግነው። እና አንቺ ወደ ቤት ስለመጣሽ አመሰግንሻለሁ። እግዚአብሔር ይመስገን። ተወዳጁና ልብ አንጠልጣዩ ኖላዊ ድራማ ዛሬም እንደበፊቱ በፊቱ ልብ እያንጠለጠለ እኛንም በመጠበቅ ላይ በመጓጓት ላይ እያስጠበቀን ይገኛል። ታዲያ እስኪ ከኖላዊ ድራማ ምንን ተረዳችው? እናትነት እስከምን ያክል ርቀት እንደሚጓዝ እናትነት የውስጥ ሚስጥር ወይም ደግሞ የውስጥ ስሜት እንደሆነ ስንቶቻቸው ስተረድታቸኋል? ሰላም ጤና ይስጥልን አድማጭ ተመልካቾቻችን፣ ለቻናላችን አዲስ የሆናችሁ ሰብስክራይብ፣ ላይክ በማድረግ ቤተሰብ ይሁኑ እንላለን። ኖላዊ ድራማ እንግዲህ እንዳያችሁት ነው። ተምቹ ወይዘሮ ሀናን እንግዲህ ሳያንገልጣትም አይቀርም ብቻ ግን ማለት ነው እዚህ ጋር ትልቅ ትልቅ በደል ለሀንዬ ደርሶባታል። ሀንዬም ወደየት እንደምትሄድ አሁን የሚታወቅ ነገር የለም። እንግዲህ ከዛ ስራ ቦታ ላይ ሳያስወጧት ወይም ደግሞ ከስራ ቦታ ሳያስለቅቋት ልጃቸው እንዳልሆነች ካወቁ በኋላ ያው የምርመራ ውጤቱ ተጭበርብሮባታል፣ ለእርግብ ሆኗል። እርግብም ያሰበችው ተሳክቶላታል። ነገር ግን ሀንዬ ወደፊት ጉዞ ወዴት ይሆናል? አባቷ ሕክምና እንዴት ይቀጥላል? የሚለውን ማለት ነው። ይመስለኛል የዚህ ፊልም ዳይሬክተር ድራማው እንዲረዝም እና ወደፊት አጓጊ የሆነ እንዲቀጥል ስለፈለገ ብቻ ምንድን ነው ያደረገው፣ የእርግብን ውጤት ትክክለኛ ሆኖ እንደወጣ አስመስሎ ሀንዬን በአጭሩ ቅጭት ታድርጓታል። የጓጓውን ልቧን ርፍ ይበል በቃ ብሏታል። ሀንዬ ግን አታርፍም። ምክንያቱም ልቧ እየነገራት ያለው እናትሽ ናት እያለ ነው። እንደገና ደግሞ አያቷ ወይዘሮ አስቴር ከሷ ጎን ናቸው። ልባቸው በፍጹም አሻፈረኝ እምቢ ብሎ ሀንዬ ልጃችሁ ናት እያለ እየነገራቸው ነው። እሳቸውም ተረጋጊ ተረጋጊ ልጄ እያሉ ለማረጋጋት ሞክረዋል። ስለዚህ እናትነት ሚስጥር ነው። ይሄ ሚስጥር ደግሞ መቼ ነው የሚወጣው? አንድ ቀን ይወጣል። ሀንዬም የተረጋጋች ቀን፣ ሀንዬም እውነታውን ያወቀች ቀን፣ በተለይ በተለይ ደግሞ ተምቹ ከመጣ እውነታው ከፈረጠ በኋላ ፎቶውም ከተገኘ በኋላ የዶክተሩ ነገር ግን እጅግ አወዛጋቢ ሆኗል። አሁን አሁን አገራችን ላይ ያለው ሁኔታ እንደዚህ አይነት ነገሮች እየተከሰቱ ነው ከእውነታው አለም ጋራ እያሳጠሩ እያጣጣሙ እያመጡት ያለው ድራማ ነው በእውነት በጣም ተወዳጅ ድራማ ነው ምክንያቱም እውነተኛ ታሪክ እስኪመስል ድረስ እስኪ እናንተ እንዴት ተመለከታችሁ ኮሜንት ላይ እስኪ ያስፍሩልኝ ማለት ነው እኔ ግን እየተመለከትኩት ያለውት ከእውነታው አለም ጋራ ከመቶ ፐርሰንት ሰማንያ ፐርሰንቱ እኮ በቃ ትክክል ነው። ከእውነታው ዓለም ጋራ እንደዛ እየተጓዘን ያለው ምክንያቱም አሁን ብዙዎች የዲኤንኤ ምርመራ እየተባለ ታስታውስ ከሆነ ኢቢኤስ ላይ የቀረበው አንድ ወጣት እናቱ በጣም ሹንግል ያሉ አሜሪካዊ አሜሪካ የሚኖረው ማለት ነው። አጎቶቹ አሜሪካ ሆነው በኋላ ላይ ደብቀውት ምናምን ነገር አይታችሁ ከሆነ ማለት ነው። ለመጀመሪያ ጊዜ በጣም ዘግይቶ ነበር ዘግይቶ ነበረ። ከዛ እንደውም ብዙ ሰው ኮሜንት ላይ ራሱ ስመለከት ለምን አዘገያችሁበት? ለምን እንደዚህ ያደረጋችሁ? አውቃችሁ ነው አይደለ? አባቱ ቤተሰቦች ከቢኤስ ጋራ ዝምድና ስላለ ነው ምናምን እየተባለ የተለያየ ነገሮችን ሲሰጥ ነበረ። መጨረሻ ላይ ግን ህዝብ በጣም እጅግ ከባድ ኮሜንት መስጠት ሲጀምር እውነታውን ሳይወዱ በግዳቸው ይዘውት ወጡ። ስለዚህ ያህና ታሪክም እንደዛ አይነት ፊሊንግ ነው እያሳያለሁ። ምክንያቱም ቀስ ብሎ እውነታው ድራማው እንዲረዝም ተብሎ አጓጊ እየሆነ እንዲቀጥል ተመልካቾችን እያጓጓ እየተጠባበቀን፣ ወደፊት ነገ ምን ይሆን ነገ ምን ይፈጠር ይሆን እያልን እየጠበቀን እንደምንመለከተው ልክ እረኛ ድራማ ላይ ሲሆን እንደነበረው እረኛ ድራማ እንግዲህ ሁላችሁም ታስታውሳላችሁ። እጅግ በጣም አጓጊ ነበር። ከመጀመሪያው እስከ መጨረሻው በፍቅር ነው ስንመለከተው የነበረ፣ በፍቅር በንባ ምን ይፈጠር ይሆን እያለን ማለት ነው። ታስታውሱ ከሆነ እናና ማን ነበረ ስሙ ማን ሆኖ ነበረ ሲተውን የነበረ እስኪ እናንተ ጥቀሱልኝ እሱ ሰው አሁን እንደዛ እየሆነ እንትን ሲል እሷ ምን ስታደርግ እንደነበረ ብቻ በጣም ለየት ያለ የውስጥ ምንድን ነው ምን ምን ይፈጠር ይሆን እያለን እንድንጠብቀው ሲያደርገን ነበር። ስለዚህ አሁንም ኖላዊ እንደዛ አይነት ክስተት ነው እያየውበት ያለት ልክ ከረኛ የድራማ ጋር ተመሳሳይ እየሆነ ነው የመጣው። ሀንዬ ደግሞ የድራማው ድምቀት ሆናለች ማለት ነው። ነገር ግን እዚህ ጋር ደግሞ አንድ ደስ ያላለኝ ነገር ካራክተር የተሰጣት እናትነች የተባለችው ማለት ነው። እሷ ለምን አንዳንዴ ኮ የእናት ልብ ዝም ብሎ ሚነግራል ይባላል ። ልቧ እንዴት እንትን አላለም? እንዴት ሀንዬ ልጇ እንደሆነች እንዴት አልነገራትም? እናቶች ልጆቻቸውን ግን አንዳየዋቸው ሰው ሳይነግራቸው እራሱ ልባቸው ድውድው እንደሚል ነው እንግዲህ የምናውቀው፣ ማለት ነው እኔም ሴትም ደሞ መጠን ማለት ነው ወንዶች ይህንን ፊሊንግ ባታውቁትም ማለት ነው። እና የእውነት እንዴት እንደዛ አልሆነም? ቢያንስ የዚህ ፊልም ዳይሬክተር እንደዛ እንዲሆን ማድረግ ትንሽ ማድረግ ነበረበት። ተጋነነ፣ በጣም ተጋነነ። ለርግብ ያላት ስሜት በጣም ተጋነነ፣ ምናምን ነገር እና ይሄ ትንሽ ትንሽ እንደ አስተያየት ማለት ነው እና ወደፊት ምን እንዴት ነው የሚፈጠረው? ነገ ምን ይፈጠራል? ተምቹ ምን ያደርጋል? አሲርስ ምን ይፈጠራል? ነገ ወይ አባባ ኖላዊ ከሕክምናቸው ሲቋረጥ አሴል ምን ያደርጋል? ዶክተሩስ ምን ይገጥመዋል? ሀን የስ እውነታውን አምና ጸጥ ብላ ቆጭቸ ሊሆን ወይንስ ደግሞ ለመጋፈጥ ሌላ መንገድ ትጀምር ይሆን? አብረን የምና ይሆናል። እስከዛ ግን በያላችሁበት የምድዳቻ ሰላማችሁ ብዝት ይበልልኝ። ኔ ተወዳጆች ላይክ እና ሼር ብታደርጉልኝ ደግሞ ይበልጥ ይበልጥ ለእኔ ይጠቅመኛል። ለእናንተ ግን እጅግ በጣም ቀላል ነው። አንዴ ብቻ በጣታችሁ ነከ ማድረግ ነው። አትከፍሉበት። ኔጋ ግን ይጠቅመኛል። ጤን ይስጥልኝ።